ስሜ ከማል አብዱልሀኪም አልፋቂ የድርጅቱ መሠራችና የዚህ ድርጅት መሠራችና ስራ አስኪያጅ ነኝ። ድርጅቱ 1992 ጀምሮ 1993 ፍቅር አውጥተን በሃምሳ ልጅና በሃምሳ ልጅና በሁለት ሠራተኛ እነው ዛሬ አልሐምዱሊላህ ረብዓለሚን 4200 ልጆች ዳይሬክት የምንረዳቸው አለ። ፕሮግራም ይሰራል። የአረፋ ፕሮግራም ይሰራል። የተለያዩ ገቢ ምንጭ ላይም ይሰራል። በጠቃላይ ይሄ አሁን አራተኛ ዙር ነው። ኦልሞስት ወደ 2200 ሰው አድረስ አድርገናል። ለምን ዴራ ላይ ወደ ሚባል ከተማ ላይ ወደ ሀዋሽ አካባቢ 700 ሰዎችን እንደ አድረስ አድርገን እዛው ደሞ ክፍለ ሀገር ላይ ሁለት ጊዜ አድርገን እዚም ሁለት ጊዜ ከዛሬ ጋር ዛሬ 300 ሰዎች ነው፣ ወይም ጾመኞች ማለት ነው። ከአራት ልጆች አንስቶ ግቢ ውስጥ አስቀምጦ የበሉትን አስበልቶ ነው ሚያኖሩ እዚ ውስጥ ማለት ነው። ሸከማ ለኸ ጀዛ አላህ ይክፈላቸው። ያው ልጆች የሚያስተማሩልኝ እሳቸው ናቸው። ተገባሁ 30 አመት ሆኖኛል። ያው እዚህ የምረዳ ልጅ ዩኒቨርሲቲ ነው። አልሀምድሊላሂ እሳቸው ይሄው አመት ባል በመጣ ጊዜ ይሄው ሁሉ እኛ በአመት እስከ መቶ እናቶችን ወደ ስራ ለማስገባት ፕላን አድርገን እየሰራ ነው። ኦልሞስት በየመቱ 60 ወይም ከ70 በላይ እናቶችን ወደ ስራ እናስገባለን በየመቱ። የየቲም ህፃናት መንከባከቢያ ማዕከል በአዲስ አበባ ለሚገኙ አቅመ ደካሞች ከ2 ሚሊዮን ብር በላይ ወጪ በማድረግ ለ300 ቤተሰቦች ድጋፍ አድርገዋል። የየቲም ህፃናት መንከባከቢያ ማዕከል በአዲስ አበባ የሚገኙ ለአካል ጉዳተኞች ለአቅመ ደካሞችና በዝቅተኛ የኑሮ ደረጃ ለሚኖሩ ወገኖች የረመዷን ወር ጾምን ምክንያት በማድረግ በአጠቃላይ ለሶስት መቶ ዜጎች ዱቄት፣ ሩዝ፣ ዘይትና ሌሎችንም ማዕድ ማጋራት ችለዋል። የቲም ህፃናት መንከባከቢያ ማዕከል በዘንድረው ረመዷን በአዲስ አበባና ከአዲስ አበባ ውጪ ባሉ ማዕከላቸው እስካሁን በአጠቃላይ ለ2200 አቅመ ደካሞች በዝቅተኛ የኑሮ ደረጃ ለሚኖሩ ወገኖች የረመዷን አስቤዛ ድጋፍ ማድረጋቸውና አሁንም እንደሚቀጥል ገልጸዋል። የቲም ህፃናት መንከባከቢያ ማዕከል እንደ ኢትዮጵያውያን አቆጣጠር በ1993 ዓመተ ልደት ስራውን የጀመረ ሲሆን በአሁኑ ወቅት በአዲስ አበባ የሕፃናት መንከባከቢያ ማዕከላቸው 72 የቲሞችን በቋሚነት እያሳደጉ ሲሆን በየዓመቱ በዝቅተኛ የኑሮ ደረጃ ለሚኖሩ ወገኖች የረመዳን አስቤዛ፣ የፍጣር ዝግጅት፣ የውድሁያ ድጋፎችን እንደሚያደርጉ የገለጹ ሲሆን እናቶችንም ወደ ሥራ የማምጣት ሥራ እንደሚሠሩም ገልጸዋል። በአሁኑ ወቅት ከ350 በላይ በማዕከሉ ያደጉ ልጆች በዩኒቨርስቲ የሚማሩ ተመርቀው የወጡ መኖራቸውንም ገልጸዋል። ብስምላህ ረህማን ረሂም አልሐምዱሊላ ረብል ዓለሚን ሰላቱ ሰላም አላ አሽረፍል ሙርሰሊን ሰይድና ነቢይና መሐመድ አሊ ወሳህቢ ጅማዒን ወበዐድ ረመዳን ከሪም በሰላም አደረሳቸው ላለው። በመቀጠል ስሜ ከማል አብዱልሐኪም አልፈቂ የድርጅቱ መስራችና የዚህ ድርጅት መስራች እና ስራ አስኪያጅ ነኝ። ድርጅቱ 1992 ጀምረ፣ 1993 ፍቃድ አውጥተን በ50 ልጅና በ50 ልጅና በሁለት ሰራተኛ እነው። ዛሬ አልሐምዱላ ረብልዓለሚን 4200 ልጆች ዳይሬክት የምንረዳቸው አለ፣ ወደ 28000 ፋሚሊ አለ እዛ ስር ማለት ነው። በመቀጠልም ድርጅቱ ይሄ ከተጀመረ ጀምሮ ብዙ ልጆችን ራሱን አብቅተዋል። ለምሳሌ 360 ልጆች በዩኒቨርስቲ እና በኮሌጅ ተመርቆ ወጥቶ ራሳቸውን ስራ ገብተዋል። ወደዚህ ወደ ድርጅቱ ይመጡማሉ አሉ። ወደ ውጭ ወጥቶ ስራቸውን ትምህርታቸውን እየተከታተሉ የተለያየ ዓለም አቀፍ ሚዲያ ውስጥም ዓለም አቀፍ ድርጅት ውስጥ ይገቡም አሉ። አልሐምዱሊላ ከዛ በመቀጠል ድርጅቱ ይሄ ብቻ አይደለም። በዚህ አሁን በሶስት አራት ዓመት አካባቢ ላይ ወደ መቶ ሀምሳ ወደ መቶ ስድሳ እናቶችን ወደ ስራ ራሳቸውን ሰርቶ እንድኖሩ እንድችሉ ከአንደኛው ስራ አጥነትን ደህንነትን ለመቀነስ እና ስራ አጥነትን ለመቀነስ እራሳቸው ስፖንሰር በሚቆሙበት ሰዓት ላይ እራሳቸውን ሰርተው የራሱን እንዲችሉ ይህን ስራም ጀምረናል። ገበሬ ላይም እርሻ ላይም የተለያየ ነገሮች ላይም ከተማ ላይም እነሱ የሚችሉትን ስራ እያደረግን ያለ ነው ድርጅቱ። ይኸው ይሄ ማዕከል የራሳችን ማዕከል ነው። ኢስላሚክ ባንክ ዲቨሎፕመንት ጅዳ እነሱ ነው ዛሬ ዘጠኝ አመት የገዙልን ወደ 20 ምናምን ካሬ ነው። አልሐምዱሊላህ ከዚህ ወደ 72 የቲሞች ወይም ደግሞ ቤተሰብ ወይም የተቸገረ ሰዎች እዚህ ውስጥ ይኖራሉ። ድርጅቱ በአጭሩ ይሄንን ይመስላል። በመቀጠልም ይሄ ረመዳን ረመዳን ፕሮግራም ይሰራል። የአረፋ ፕሮግራም ይሰራል። የተለያዩ ገቢ ምንጭ ላይም ይሰራል። በጠቃላይ ይሄ አሁን አራተኛ ዙር ነው። ኦልሞስት ወደ 1 200 ሰው አድረስ ያደርገናል አሰላሙ አለይኩም ወራህመቱላሂ ወበረካቱ። ስሜ ዚያንዋ ቃድር ይባላል። የቲም ህፃናት እንክብካቤ ማዕከል ፕሮጀክት ኮርዲኔተር ነኝ። የቲም ችልድረን ኬር ሴንተር ወይም የቲም ህፃናት እንክብካቤ ማዕከል በ1993 ኢትዮጵያ ነው የተመሰረተው። ከዛ ጀምሮ በተለያየ ክልል እና ቦታ ላይ የቲሞች እና የነሱ ቤተሰቦች እንደውም ለተለያዩ ችግር የተጋለጡ ግለሰቦችን የምረዳ ድርጅት ነው። ዋናው ፕሮግራም ኮሚኒቲ ቤድ ሲልድረን ስፖርት ፕሮግራም የሚል ልጆችና እናቱን ኦርፋን ልጆችን የምረዳ ድርጅት ነው። ልጆችን በስፖንሰርሽፕ ፕሮግራም ነው ሰፖርት የሚያደረገው። ስፖንሰርሽፕ ፕሮግራሙ ለምግብ፣ ለጤና፣ ለትምህርትና እንደውም ለሳይኮሶሻል ሰፖርት የሚያደርግ ነው ልጆችን ብቻ ስፖንሰር ማድረግ ሳይሆን እናቶችን ደግሞ በተለያየ ገቢ ስራ ውስጥ ገብቶ ራሳቸውን እንዲችሉ ፈንድ ፋሲሊቴት በማድረግ ራሳቸውን እንዲችሉ ወደ ተለያየ ገቢ ያስገባል። ከዚህ የተረፈ ደግሞ እነዚህ ኢስላሚክ የሆኑ እንትን ላይ ሲዝናል ፕሮጀክት አለን። አንደኛው የረመዳን ፕሮግራም ነው። ረመዳን ፉድ ፓኬጅ ዲስትሪቢት እናደርጋለን። ሁለተኛ ደግሞ ኢፍጣር ፕሮግራም ይሰራል ድርጅቱ። ሌላ ደግሞ ኡድሂያ ላይ ኡድሂያ ላይም የተለያየ ቦታ ላይ ኡድሂያ ምክንያት በማድረግ ፍሬሽ ሚት ዲስትሪቢዩት ያደርጋል። የፋሚሊ ፕሮጀክት ካየን ደግሞ እናቶችን አዲስ አበባም ሆነ ክፍለ ሀገር የተለያየ ክልል ላይ እንሰራለን። መጀመሪያ ጥናት አድርገን ሆም በስ አሰስመንት ካደረግን በኋላ መስራት ይችላሉ የሚል ጥናት ካደረግን በኋላ ፋሲሊቴት አድርገን ወደ ተለያየ ኢንካም እንዲገቡ ግብርና እርሻ ላይ የላም ወተት እንትን ላይ ሌላ ደግሞ ሺፕ ፋትኒንግ ላይ በተለያየ እንትን ላይ ገብቶ ራሳቸውን እንዲችሉ ያደርጋል ድርጅቱ። ይሄ ነው። ምን ደራ ላይ ወደ ሚባል ከተማ ላይ ወደ ዋሽ አካባቢ ሰባት መቶ ሰዎችን እንደ አድረስ አድርገን እዛው ደግሞ ክፍል ሀገር ላይ ሁለት ጊዜ አድርገን እዚህም ሁለት ጊዜ ከዛሬ ጋር ዛሬ ሶስት መቶ ሰዎች ነው ወይም ጾመኞች ማለት ነው። ለምን እዚህ አጠቃላይ ወደ ሁለት ሺ ሁለት መቶ ሰው እስካሁን እንትን አድርገን ደርሰናል። በመቀጠልም ይህንንም ሰምቶ አይቶ ወደ እኛ የሚመጡ ሰዎች አሁንም ወደ ተለያየ ሰዎችን እየጸፍነው የእኛ ታርጌት ያደረግ ነው አንዳንድ ጊዜ እስከ አረመቶ ስምንት ሺ

ለምን አው 6400 አንዱ ማለት ነው። ምክንያቱ ሌላው ዱቄት ሀያ ኪሎ ነው፣ ሩዝ 15 መንኮሮኒ 15 ዘይት 5 እንደዚህ አይነት ነገር ሲደመር ወደ 4000 6400 ሙሉ ኮስም ጨርሶ፣ እንደዛ ፈጆታ ያለው ዛሬ። ያው ምንም ባለፋ ዛሬ ሳምንት ከዛሬ ሳምንት በፊት 400 ሰው ነው ዛሬ ሶስት መቶ ቤት ላይ ወደ ሰባት መቶ ሰው አድረስ አድርገናል። ማለት በቀደሙ አምስት ሺህ አምስት መቶ አካባቢ ነው። ይሄ ከፍ ይላል፣ ምክንያቱ ዘይት አምስት ነው። በዛን ጊዜ ዘይት ሁለት ምናምን አድርገን ይህንን ይመስላል ማለት ነው ስራው። ድርጅቱ ወደ ሀያ ሁለት አካባቢ ፕሮጀክት ወርከር እና ሰፖርቲንግ ስታፍ አላቸው። አዲስ አበባም ክፍለ ሀገርም ብራንች ላይ ሶሻል ወርከሮች ናቸው ስራውን ኮኦርዲኔት የሚያደርጉት እዚህ ሴንተር ላይ ደግሞ ባለሙያውና እንደውም ሰፖርቲንግ ስታፍ ላይ አጠቃላይ ወደ ሁለት ሰራተኛ አለ። እናቶች አሰኒ ኢንተርናሽናል ንብል ባል ድርጅት ጋር ነው የምንሰራው። ለአንድ እናት ከመቶ ሀምሳ ሺህ እስከ ሁለት መቶ ሺህ ኢኒሺያል ወርኪንግ ካፒታል አዘጋጅተ ወደ ተለያየ ስራ እንዲገቡ እናደርጋለን። መጀመሪያ ላይ አስተስመንት ነው የምናደርገው። ሚድ አሰስመንት አድርገን ምንድን ነው ችግሩ ችግራቸው ምን እንደሆነ የችግራቹ ደግሞ ምክንያት መንስኤ የሆኑ ነገሮች ምንድን ነው፣ ያንን ደግሞ እነሱ በምን መንገድ አድሬስ ማድረግ ሞክሮ የሚል ጥናት ካደረግን በኋላ ኢኒሻል ወርኪንግ ካፒታል መነሻ ካፒታል ፋሲሊቴት አድርገን ወደ ስራ እናስገባለን። ወደ ስራ ማስገባት ብቻ ሳይሆን መጀመሪያ ትሬኒንግ የምንሰጣቸዋለን፣ እንዴት ያንን ነገር እንደሚይዙ። ሌላም ደግሞ ከአንድ አመት በላይ ፎሎ አፕ እናደረጋለን፣ ያ ነገር ምን ደረጃ ላይ እንዳለው ይሄ ፕሮግራም ስንሰራ ሁለት አፕሮች ነው የምንጠቀመው። አንደኛ የነሱ ኢሚዲት ችግሩ አርጀንት ፕሮብሌሙ ምንድን ነው? የምግብ ችግር ከሆነ ያንን እስከ ስድስት ወር ወይም እስከ አንድ አመት አድሬስ እናደርጋለን። ከዛ ወደ ስራ እንዲገቡ እናደርጋለን። ይህን ለምንጠቀማለን። ለምሳሌ አንድ እናት መሬት ካላችሁ የእርሻ መሬት ካላችሁ፣ ነገር ግን ፈርቲላይዘር እና የፋርሚንግ ኦክሰን ከሌላችው ያንን አቅርቦት ፋሲሊቴት አድርገን ከዛ በኋላ ወደ እርሻ እንዲገቡ ከዛ በኋላም ክትትል እናደርጋለን። ያ ነገር ምን ላይ እንደደረሰ ብዙ ስቶሪ አለ። አሁን ብዙ ስቶሪዎች አሉ እና ብዙ ሰክሰስ ስቶሪ አሉ እና ይሄ በጣም ጥሩ ፕሮግራም ነው። ለምን ሰውን ሁል ጊዜ ከምትረዳ ራሳችን እንዲረዱ ማድረግ ጥሩ ዘዴ ስለሆነ፣ ያን ጥሩ ፕሮጀክት ነው። ፕሮጀክት ድርጅቱ በዋናነት የምሰራው ልጆች ላይ ነው። ስፖንሰር አለ አንድ ልጅ ስናረግ ሁሉም ልጆች ቡክ አላችሁ፣ የራሳችሁ ቡክ አላችሁ። ልክ ከዛ በተላከው በቀጥታ በሳምንት በአስር ቀን ውስጥ ወደ እነሱ ህዝብ እናስተላልፋለን። ያ ለምሳሌ በአሁኑ ሰዓት አንድ ጅ በሶስት ወር እስከ 11 ሺህ ብር ያገኛል ማለት ነው። እስከ 11 ሺህ ገቢ ይሆናል። ያንን ገቢ አድርገን ሴብ እናደርጋለን። እናት ካለ ለእናት ዘመድ ካለ ዘመድ ወይም ደግሞ አሳዳጊ። ለምሳሌ እዚህ ውስጥ የምኖሩ ልጆች ከ30 በላይ ናቸው። አሳዳጊዎች አሉ። ለነሱ በነሱ በኩል በህጅራ በተለያየ ባንክ ሂሳብ ከፍተን እንደዛ እናረጋ። ልብስ ምንድነው የሚያደርገው? ልብስ፣ የቀለብ፣ የጤና፣ የትምህርት እያንዳንደው ልጅ ለምሳሌ እኛ በአመት አሁን በዚህ ዘመን ማለት ነው ዘአምና ሃያ ሁለት ልጆች ወደ ዩኒቨርሲቲ ገብተዋል። አስራ ስድስት ልጆች ደግሞ ከዩኒቨርስቲ ወጥተዋል። ዘንድሮ አሁን ለምሳሌ በዘንድሮ አመቶርንጎን በጠባብ በሆነበት ሰዓት ላይ ከዚህ ግቢ ብቻ ስድስት ልጆች ነው ዩኒቨርስቲ በደረጃ አንድም ልጅ የሚወድቅ የለም። ምክንያቱ ከአራት አምስት መት ጀምሬ አስራ ዩኒቨርስቲ ጨርሶ እስከወጣ ድረስ የእኛ ነው። ዩኒቨርስቲ ከጨርሱ በኋላ እናስመርቃለን። የሶስት ወር አገልግሎት እንሰጣለን። ራሱ ደግሞ ወደ ዩኒቨርስቲ ሲሄድ በሰባት በስምንት አመት ከጀመርነው 80 ሺ 40 ሺ 30 ሺ ይዞ በቦኮ ይሄዳል ማለት ነው። እኛንም አይጠይቁም የሌላቸው ልጆች ደም በየወሩ አምስት አምስት አምስት መቶ አምስት መቶ የሳሙና እናደርጋለን። ማንኛውም ከፍተኛ ደረጃ ያሉ ደግሞ ኮምፒውተሪም እንገዛለን ላፕቶፕ ማለት ነው። አነስ ያለው ደግሞ ሞባይል እንገዛለን። የሀብተም ልጆች ብጤ አብረን ዘና ብሎን የምኖሩ የምማሩ ማለት ነው። ለዚህ ነው ክትትል እናደርገን። ለምሳሌ ከተለያየ ሀገር ጋር ነው የምንሰራው፣ ከጀርመን፣ ከሆላንድ፣ ኖርዌ፣ እንደገና ከአሜሪካ፣ ከቱርክ ከእነዚህ ሰዎች አረቦችን መለሳላ እስከሚያደርግልን ድረስ ወደ ዛ ተሻግረን እኛ አመታትን ጨርስ ነው። መጀመሪያ ስራ ስንሰራ እራሱ በሲስተም ነው። ልክ በአረብ ሀገር ላይም እየሰራን ወደ አውሮፓ ሀገርም ተሻግረን በደንብ አድርገን እየሰራ ነው። በተለይ ይሄ ከዚህ በፊት የነበረ ድርጅት ወደ 800 ልጆች ለኛ ወር ስፖንሰር ያደርጋል። አዲስ አበባም ከአዲስ አበባ ውጪ ማለት ነው። ድርጅቱ ዘጠኝ ብራንች አለ። እያንዳንዱ ቦታ የራሱ ቦታም አለ። ለምሳሌ እዚህ ዶዶሳ መባል ደራ አካባቢ ወደ 2000 ምናምን ካረ አለ። 600 ልጆች እዛ አሉ። ከአካባቢ ሰዎች ጋር ወደ 800 ልጆች ትምህርት ቤት አለን። እዛ ይማራሉ። እዛ ቢሮ አለን። እንደዚያው ሌላ ቦታም ቢሮ፣ ሌላ ቦታ መሬት፣ ሌላ ቦታ ደግሞ ቢሮ ተከራይተን ሶሻል ወርከር አድርገን ቁጥጥሩ አድርገን ነው ልጆች ለደረጃ የሚበቁት ማለት ነው። እኛ በዓመት እስከ መቶ እናቶችን ወደ ስራ ለማስገባት ፕላን አድርገን እየሰራን ነው። ኦልሞስት በየመቱ ስልሳ ወይም ከሰባ በላይ እናቶችን ወደ ስራ እናስገባለን በየመቱ ብዙ ነው። ያው ፕሮጀክቱ በየአምስት ዓመቱ ከመንግስት ባለድርሻ አካላት ጋር ለምሳሌ አዲስ አበባ ላይ ከአዲስ አበባ ፋይናንስና ኢኮኖሚ ቢሮ እና ከአዲስ አበባ ሴቶችና ህጻናት ቢሮ ጋር ተፈራረን ስለምንሰራ በየአምስት ዓመቱ ፕሮጀክቱ ተገምግሞ ኤክስቴንሽን ስለምናርግ ብዙ ነው ቁጥሩ ይህንን ድርጅቱ ሶል ፓርት ሳኒታሪ ማኑፋክቸሪንግ የሚል ነገር ከአንድ ዓመት በፊት ነው አቋቋመው ይህንን ስናቋቋም ለሶስት አላማ ነው አንደኛ የሴቶችን ችግር በተለይ ሪሞት ኤሪያ ላይ ያሉ ሴቶችን ከትምህርታቸሁ በዚህ የጥረት ምክንያት ከትምህርት እንዳይቀሩ ይሄንን ድሰርቡት ለማድረግ ነው ሁለተኛ ደግሞ ለወጣት ሴት ልጆች በጋርሜንትና በተለያየ ቴክስታይል የተሰነጠሉ ወደ ሀያ የሚሆኑ ሴቶችን ኢምፓወር ለማድረግ የስራ እድል መፍጠር ነው። ሶስተኛ ደግሞ የተወሰነ ኢንካም ከተገኘ ለኦርፋን ጊዜ የሚኖሩ ልጆች ኢንካሙ ለነሱ ኬርን ሰፖርት የሚሆን ነው። አሁን እራሱ የተዘጋጀ 120 ፓድ የተዘጋጀ ያለ። ለአንድ ተማሪ አንድ ፓድ ነው የምንሰጠው። አንድ ፓድ ውስጥ አራት የምታጠብ ሞዴስ እና ሁለት ፓንት አለው። ከሳሙና ጋር ጨምረን እንሰጣለን። ይሄ ከአንድ መቶ በላይ አንድ ተማሪን ያገልግላል ማለት ነው። ፕራይሱም አፎርደብል ነው እና ይሄ ነው የሚመስለው። ክፍለ ሀገር አዲስ አበባ ሶስት ክፍለ ከተማ ላይ ነው። አንደኛ አራዳ ጉለሌ፣ አዲስ ከተማ ላይ ነው የምንሰራው። ወደ ሀረር አካባቢም አለን። አርስ አካባቢ አለ፣ ባለም አለን። እዚህ ሸዋ እንትንም አለ። ምንድን ነው ግንጭ ግንጭ አካባቢም አለን። አዲስ አበባ ዙረም፣ አዲስ አበባ ሸገል ላይም፣ ሰበታ፣ ቡራዩ እስከ እንትን ድረስ አለን። ይሄንን ይመስላል ማለት ነው። ቀደም ሲል አፋሪም አለን። አሁን ትንሽ እየወጣን ነው ያለውን እንጂ ጀምረን ነበረ። ይሄንን ይመስላል። ድርጅቱ ጎደላ የምንለው ነገር አለም አቀፍ ላይ ችግሮች፣ ድርቆች፣ ጦረኞ እንትኖች በሚሆኑበት ሰዓት ላይ ትንሽ የስፖንሰር ወደ አላማ አላት የሰራተኛ እንት ለማለት እሱን ጎደላ የምንለው ይሄ መሬት ከገዘም በኋላ እዚህ አካባቢ ላይ ግንባታ አድርገን የራሳችን ገቢ ለምሳሌ እዚህ ጋር ይሄ አሁን ቤት ሶልባን የምለው ይሄ ቤት ማለት ነው ምንድነው ለሴቶች ንጽህና ጥናት አድርገን እሱንም እሱ እሱ ዳይሬክተሩ እሱ ገለጻ ቢያደርገልህ ጥሩ ነው። እሱ ላይ ገቢ ለመገኘት እንደገና ደሞ እዚህ ጋር ግንባታ አድርገን ለወደፊት ራሳችን እስከ ህንጻ ድረስ ምን እንድንፈራ አላህ እኮ ምንም በቂ ነው። ኢትዮጵያ አካባቢም ደሞ ሰዎች ወደዚህ መቶ ከኛ ጋር እንዲ ነገር ቢሱ፣ ለምሳሌ እ አንድ ሰው ሶስት ሰው ከቻለው ኦሞ መስጠት ይችላል። እኛ ግልጽ ነው፣ እንኳን ሰው በሌለበት እንደ አይነት ጥናት ነው የምንሰራው እዚህ ያለው ሰው ሶስት ሰው አንድ ሰው ለ አንድ ሰው ለ 10 አንድ ሰው ለ 50 ቢያረግ ይሄ ስራም ቆንጆ ነው ለድፍት የራሳችን ገብ ያርገን በቀ ራሳችን ይችላል ከውጭ እጅ መጠበቅም ወደ ራሳችን ነው መለስ ይሄ ነው ይጎደላ እንጂ ለ ነገር የለም የዛሬ ፕሮግራም ረመዳን 2017 ኢትዮጵያ ወይም 2025 ፕሮግራም ምክንያት በማድረግ ነው የሰራነው ይሄ ሁለተኛ ነው። ከዚህ በፊት ከአንድ ሳምንት በፊት አንድ ሀሳን ኢንተርናሽናል የሚባል ድርጅት ጋር ከ1100 ቤተሰብ የሚበልጥ ፉድ ፓኬጅ ዲስትሪቢዩት አድርገናል፣ አዲስ አበባም በኤራም የተለያየ ቦታ። አሁን ደግሞ ከዘከት ፋውንዴሽን ኦፍ አሜሪካ የሚባል ድርጅት ጋር ኮላቦሬት በማድረግ ለ300 ቤተሰቦች ፉድ ፓኬጅ ቤዚክ ፉድ አይተም ያለው አንድ ፓኬጅ በድቀት፣ ሩዝ እና ማካሮኒ እንደውም ዘይት አለው ይሄ ፕላን ስናደርግ ለአንድ ወር የሚሆን ለአንድ ወር የሚሆን ነው ፕላን ያደረግ ነው። ቶታሊ ቤኒፊሸሪ ደግሞ ከአራዳ አዲስ ከተማና ከጉልል የተወጣጡ ናቸው። ሶስት መቶ ቤኒፊሸሪ ያው ፕሮፖዛል የተደረጉ አሉ። ያው ኤክስፔክት እያደረግን ነው። ይህንንም ይህን እድል ያላገኙ ኤሪያ ላይ ዲስትሪቡት ለማድረግ ፕላን አድርገናል። ይህንን ደግሞ አድሬስ ለማድረግ ወደፊት ድርጅቱ ራሱን ኢንካም ጀኔሬት ለማድረግ አቅደዋል። አንደኛው ይሄ ሶል ፓድ ሴኔተሪ ማኑፋክቸሪ ያል ነው ነው ሌላ ደግሞ ቢልዲንግ ለመስራት ፕላን አድርገዋል። ለምን ይሄን ራሱ ችግሩን በራሱ አድሬስ ለማድረግ ፕላን አድርገዋል። ይሄ አሁን አብዛኛው ከውጭ ድርጅት ነው የተገኘው። ኛ ከኛ ሀገር ከኛ ሰው ኦርጋናይዝ ተደርጎ ለምሳሌ አንድ ሰው ስድ ፋሚሊ ወይም አምስት ፋሚሊ እንደዛው ኮኦርዲኔት ተደርጎ የራሳችን ችግር በራሳችን ደግሞ ሰው አድሬስ ብናረግ አሪፍ ነው የምል እንትናለኛል። እዚህ ክፊ ከገባኝ ሰባት ዓመቴ ነው። አራስ ልጅ ይዤ ነው የገባሁት እና ሜዳ ላይ በወጣሁበት በርጋ ሸራ ላይ ወጥ ዳበረ። ልጆች አራት ልጆች ጥዬ፣ አባታቸው ሞቷል። አራት ልጆች ናቸው ልጆቼ። እሳቸው እንደ አባትም እንደ እናት ሙሎ ው ሰባት አመቱ ሙሉ እያሳደጉልኝ ነው። ህፃኗም ልጅ አድጋለች። እኔ በጣም ለእኔ ጥሩ ናቸው። አባቴ ናቸውና እድሜና ጤና ይስጣቸው። ላለው ከአራት ልጆች አንስቶ ግቢ ውስጥ አስቀምጦ የበሉትን አስበልቶ ነው ሚያኖሩኝ እዚ ውስጡ ማለት ነው። ቀበሌ እንኳን ቤት ስጠይቃቸው አጂ ሰጥቶሻል አጂ ያስቀምጦሻል ብሎኛል። ሂጄ ተመናልሼ ማለት ነው። ምንም መፍትሄም አላገኘው እሳቸውን አላህ ያቆይልኝ። ያው ሰባት አመት ጨርሼ ስምንተኛ አመት ስኖር ልጆችን እንደ ልጆቻቸው ይዞ ምግብ ባኖር አብልቶ፣ አሁን እኔ እናቴ ሙታይቼ ልጆቹን ጥየባቸው እቼ እያሳደጉልኝ ነው። እነሱ ናቸው የጠበቁልኝ ማለት ነው። አስር ቀን ቆይቼ ስመጣ፣ ለእኔ ይሄ ነገር በጣም ከባድ ነው። ለእኔ ከአባትም በላይ ናቸው እሳቸው። የሚለውም ነገር የለኝም። ስሜ ወይዘሮ ዙራሽ ወርቅ አህመድ ይባላለው። ሸከማ ለኸይል ጄዛ አላህ ይክፈላቸው። ያው ልጆች የሚያስተማሩልኝ እሳቸው ናቸው። የተገባሁ ሰላሳ አመት ዓመት ሆነኛል ያው እዚህ ምረዳለች ዩኒቨርሲቲ ነው። አልሐምዱሊላህ። እሳቸው ይህ አመት ባል በመጣ ጊዜ ይሄ ሁሉ እቃ ይሰጡናል። ኸይር ጀዛ አላህ ይክፈላቸው። አመት ባል በመጣ ቁጥር እንረዳለን። እንደምታዩ የድሃ የቆሙ ናቸው። ጀዛቸው ታላህ ያግኙት። አሁን 30 አመት ሆነኝ። አዎ፣ እንደዚህ ሁኛለሁ። ኸይር ጀዛ አላህ ይክፈላቸው። ያው መሰረፍ የምፈለገው ሰው መረዳዳት ሰዎች መረዳዳት፣ በዘር በሃይማኖት በምናም ለዩነት ሳይሆን ሰው ልጅን በደንብ አድርጎ መረዳዳት። ይሄ ረመዳን ደግሞ ሰዎች ዘካተል ፍጥር፣ ዘካተል ማል ፍጣሪ ማለን እዚህ ሌለም እንደኛ ሌለም ቦታም መረዳዳት ጥሩ ነገር ብዬ ነው። ይሄንን ነው ረመዳንን። ረመዳን ሻረ ከሪሙን አወሉ ረህማ ወውሰጡሁ መግፍራ ወአክሩጥኩም ምንናር ይሄንን በደንብ አድርጎ እንድሰሩ ሁሉም ሰው ስራ፣ በጎ ስራ እንድሳተፍ መልክቴን አስተላልፋለሁ ማለት ነው። በራ